በመጀመሪያ ቃል ነበር የተባለው እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። እሺ፣ ሁለተኛ ቃል በእግዚአብሔር ዘንድ ነበር የተባለውም እግዚአብሔር እግዚአብሔር ነው። ዓለም በእግዚአብሔር ዘንድ ነበረ ይላል እግዚአብሔር ነው። እናሳይሻለን፣ እኛ ደስ ይለናል። አሁን ይህንን ላንበብልሽ። አሁን ምን አለ መሰለሽ፣ ዮሐንስ ወንጌል እንዳንቺ አፈታት፣ በመጀመሪያ እግዚአብሔር ነበረ፣ እግዚአብሔርም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም እግዚአብሔር ነበረ ብለን ብናነቡ ትክክል ነን። አዎ ለምን እንደዛ ብሎ? ስንት እግዚአብሔር አለ? አንድ ነው እግዚአብሔር እኮ። የትኛው ቃልም እግዚአብሔር ነበረ። እኔ አሁን ማረጋገጥ የፈለኩት ስለዚህኛው ሳይሆን ይሄ መጽሐፉ ላይ ያለው ነው። አን አውቀዋለሁ። በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይልሃል። አንተ ምን ማለት ነው ብለህ ትተረጉመዋለህ ንገረኝ። ዮሐንስ ወንጌል ምዕራፍ 1 እንደምንጨርስ እሺ ቤትዬ፣ እዚህ ጋር ስንት እግዚአብሔር አለ? ሶስት ሶስትም አንድም። አይ ስንት እግዚአብሔር አለ? ሶስትም አንድም ምን ማለት ነው? እራሱ እግዚአብሔር አንድ ነው እኮ እኮ። የትኛው ነው አንዱ? እዚህ ጋር ሁለት እግዚአብሔር ነው እኮ። በመጀመሪያ አንድ እግዚአብሔር ብቻ ነው እኮ። የትኛው በመጀመሪያ እግዚአብሔር ነበር የተባለው፣ ወይስ በእግዚአብሔር ዘንድ እግዚአብሔር ነበር የተባለው? የትኛው ነው አንዱ እግዚአብሔር? በቃ ይሄ እናንተ ቁርአን ላይ ስለሌለ በቃ አያግባባንም። እኔ አሁን የምፈልገው መጽሐፍ ቅዱስ ላይም ያለና ቁርአን ላይም ያለውን ነገር ነው፣ ማለትሽ እያደረኩ መሄድ የፈለኩት የነበረው። ግን ይሄንን ተወው እና በቃ ምን እናድርግ መሰለሽ? ቤትዬ በጣም ብዙ ተወያልሽ ስለሆነ ቴሌግራም ዩዘር ነው የሚሽል ላ ቤቲ ቃል የሚለው ነው፣ አርላ ያስጨነቀሽ። መጀመሪያ ቃል ነበረ፣ አንድ ነው ትክክል፣ መጣለሽ። ቃልም በእግዚአብሔር ዘንድ ነበረ። እሺ፣ እግዚአብሔር የተስፋ ቃል ገብቷል። አሁን ቃል የተባለው ምንድነው የሚለውን ቅድም አይተናል። እሺ፣ ቅድም የተባለው ምንድነው? እግዚአብሔር የሚፈጥርበት ቃል ነው። አሁን ይሄ ቃል ሳይሆን የሚያስቸግረን ቃልም በእግዚአብሔር ዘንድ ነበር። አዎ፣ እግዚአብሔር ዘንድ ቃል አለ። የራሱ ቃል ነው የሚናገረው፣ ቃሉ ነው። እሺ አሁን ቃልም እግዚአብሔር ነበር የሚለውን እንተውና እንምጣና እዚህ ጋር ቁጥር 14 ላይ ቃልም ስጋ ሆነ ይላል። ይሄ ነው። አሁን እናንተ ብዙ ጊዜ የምታነሱት አንቺም አልገባሽም እንጂ ቃል ስጋ ሆነ የተባለው ነው። እሺ ይሄን ነው የምታነሱት። ስለዚህ አሁን ቃል ስጋ ሆነ የተባለው ማነው? ነው ነው ይሄ አሁን ቃል አለ። ይሄ ቃል ኢየሱስ ነው። አዎ ጎበዝ። ይሄ ኢየሱስ ነው። አሁን ይሄ ኢየሱስ የምን ቃል ነው የነበረው ሲባል አንድ ጊዜ እሺ። እግዚአብሔር ቃል ነበር። ቆይ ልንገርሽ ልንገርሽ። ምን አይነት ቃል ነው ነው አሁን እሱ የምን ቃል ነው የነበረው? የሚለውን ይኸውልሽ፣ ምን አለ? እስኪ አንብቢልኝ አንዴ ግድ የለሽም። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን ኢየሱስን አመጣ። እግዚአብሔር የገባው የተስፋ ቃል አለ። አየሽ፣ ያ የተስፋ ቃል እንጂ እግዚአብሔር አይደለም። የተገባ የተስፋ ቃል አለ። ለማን የገባው? እሺ ለማን እንደገባ አላሳይሽ። ኦሪት ዘፍጥረት ላይ እግዚአብሔር ቃል ገብቷል። ኦሪት ዘፍጥረት ምዕራፍ 22 ላይ ቁጥር 18 ላይ እንዲህ ብሎ ገባ የምድር አህዛብ ሁሉ በዘርህ ይባረካሉ፣ ቃሌን ቃሌን ሰምተሃልና፣ አለ ለአብርሃም። ይሄንን ቃል ደግሞ የገላትያ ጻፊ ይህን ጥቅስ ኢን አሁን ማሳይሽ ነው የአሁኑን ጥቅስ ገላትያ ጻፊ ሲጽፈው ምዕራፍ ሶስት ላይ ቁጥር አስራ ስድስት ላይ እንዲህ አለ ይው ለአብርሃምም፣ አለ። አየሽ፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ። የተስፋው ቃል ለብዙዎች እንደሚል እንደሚ እንደሚነገር ማነው? ለብዙዎች እንደሚነገር ለዘሮች አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል። እሱም ማን ነው አለ። ክርስቶስ አለ። ልብ አድርጊ። የተስፋ ቃል የተነገረ አለ። የተነገረ ያ የተነገረው የተስፋ ቃል ቅድም እንዳሳየሽ አንደኛ የዮሐንስ መልእክት ምዕራፍ አንድ ቁጥር አንድ ላይ ስለ ህይወት ቃል ከመጀመሪያው የነበረውና የሰማነውን አለ። አየሽ፣ የመጀመሪያ የነበረ ቃል ምንድነው? የተስፋ ቃል ነው የነበረው። የሰማነውን የሰሙታለ እግዚአብሔር ለአብርሃም ለሌሎቹ የገባላቸው ቃል አለ። በአይኖቻችንም ያየነውን አለ። ከዛ አዩት። ያ ቃል ሕያው ሲሆን አዩት፣ መጣ ማለት ነው ምድር ላይ ተስፋው ቃል እውነት ሆነ። የተመለከት ነው፣ ተመለከቱት። እጆቻችንም የዳሰሱትን እናወራለን። ህይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለኛ የነበረው ምንድነው? የተስፋ ቃል ነው። ለኛም የተገለጠውን የዘላለም ህይወትን እናወራላችኋለን አለ። አሁን ይሄንን ሳያዩ የሞቱ ራሱ አሉ። ይሄንን ሳያዩ ሳያገኙ የሞቱ ሰዎች አሉ። ምዕራፍ 11 ላይ የት አለ? ምዕራፍ 11 ዕብራውያን ላይ እንዲህ ይላል፣ እነዚህ ሁሉ አምነው ሞቱ አለ። በእምነት ነው የሞቱት በቃ የተሰጣቸውን የተስፋ ቃል አላገኙምና። የነበረ የተስፋ ቃል አለ፣ አላገኙም። ግን ኢማም አሊን ሁላችሁም ፎሎ አድርጉት። እሺ፣ የተስፋ ቃል አላገኙምና፣ ዳሩ ግን ከሩቆ ነው አዩትና ተሳለሙት አለ። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ አለ። ስለዚህ ያ የተስፋ ቃል አላገኙም፣ ከሩቆ ነው ግን አይተው ተሳለሙት። ልብ አድርጊ። አስያንም ሳል ፎሎ አድርጓት። ሁላችሁም እዚህ ጋር ያሉትን ፎሎ ስለዚህ እነዚህ ሁሉ አምነው ሞቱ የተሰጣቸውን የተስፋ ቃል ነው ያላገኙት። አይሽ ስለዚህ ግን መጨረሻ ላይ ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ ላይ ምን አለ መሰለሽ? ያው እንምጣ። በመጀመሪያው ቃል ነበር። ይሄ ቃል የተባለው ቅድም እንደተረዳ ነው ይሄን እንደገም ይላሳይሽ አንዴ እንትን እንዳትይ አሁን ያስረዳዎች ቅድም። ስለዚህ ቃል ነው 14 ላይ ያለው ቃል ነው እዚህ ጋር ያለው ቃልና እዚህ ጋር ያለው ቃል በአይነትም በይዘትም የተለያዩ ናቸው። አይገናኙም። ይሄ በመጀመሪያው ቃል ነበር የተባለው የእግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር የተያያዘ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ። ከዛ በኋላ ሶስት ላይ እግዚአብሔርን ብርሃን ይሁን አለ አለ አለ፣ ንግግር አለ እዚህ ጋር ብርሃንም ሆነ። ከዛ በኋላ ይቀጥላል። ዘጠኝ ላይ እግዚአብሔር ሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ የየብሱም ይገለጥ አለ አለ። ልብ በል እንዲሁም ሆነ። አየሽ ሆነ እን እንዳለ በቃ እንደዚህ እያለ ነው የሚቀጥለው። ያው እግዚአብሔርም ምድር ዘር የሚሰጥ ሳርና ቡቃያንን በምድር ላይ እንደወገዙ እንደ ማነው እንደወገዙ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታቅርብ አለ። ልባርጊ አሁንም አለ አሁንም አለ። እንዲሁም ሆነ። እንዲህ እያለ የሚፈጥርበት ቃል ነው። በመጀመሪያ ነበር የተባለው ልባርጊ የታለቀው የታለ ይታል ዮሐንስ ወንጌል አንዳንድ ላይ ማለት ነው። ዮሐንስ አንዳንድ ላይ ምን አለ? በመጀመሪያው ቃል ነበር አለ። አየሽ ቃል፣ ያ የነበረውን ቃል የሚያወራው መጀመሪያ ሰማይና ምድርን የፈጠረበት ሁሉን ነገር ያስገኘበትን ቃል ነው ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ለምንድን የነበረው ከተባለ ትንቢተ ኢሳያስ ላይ ከመሄዳችን በፊት የመዝሙረ ዳዊት ላይ ምዕራፍ ሰላሳ ሦስት ላይ ያለውን ላስረዳሽ። መዝሙረ ዳዊት ምዕራፍ ሰላሳ ሦስት እሱ ተናግሯል እና ሆኑም ማለት እግዚአብሔር ሲናገር ይሆናል። እሱ አዘዘ ጸኑም አለ። አየሽ እሱ ሲያዝ ይጸናሉ፣ እሱ ሲናገር ይሆናሉ፣ ሁሉ ነገር ይሆናል። ስለዚህ ለዛ ነው እግዚአብሔር እዛው ጥቅስ ላይ እዛው እዛው የዮሐንስ ወንጌል ምዕራፍ አንድ ቁጥር ሶስት ላይ ምን አለ? ሁሉ በእርሱ ሆነ አለ። በእርሱ በእርሱ በማን በቃሉ ማለት በንግግሩ ሆነ። ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ማለት ያልሆነ በቃ ሆነ የተባለ የትኛውንም ነገር አምጪ እዚህ ባይብል ላይ ሆነ የተባለ ነገር ሁሉ በቃል ነው የሆነው። በእግዚአብሔር ቃል ነው እግዚአብሔር ነው ያስኮ ነው። አዘዘ፣ ተናገረ፣ ሆነ። ለዛ ነው እዚህ ቁጥር 14 ላይ ስትሆኝ ቃልም ስጋ ሆነ። አይሽ፣ ሆነ ማነው? ያስኮ ነው። ይሄው የታለም ሁሉ በእርሱ ሆነ። በማ በእግዚአብሔር ከሆነውም አንዳችስ እንኳን ያለሱ አልሆነም። አይሽ። ስለዚህ ቃል ራሱ ስጋ ሲሆን ያስኮ ነው አለ ማን ነው? ራሱ እግዚአብሔር ነው ያስኮ ነው ይ ቃለም ስጋ ሆነ ሲል ራሱ ቃል ስጋ የሆነው ራሱ በቃል ነው። ስለዚህ የዚህ ቃል የነበረው የተስፋ ቃል ለእስራኤል ሲነገር የተስፋ ቃል የተገባው ያ ቃል ኢየሱስ ይመጣል፣ አዳኝ ለእስራኤል ሰጣቸዋለሁ ያለውን እግዚአብሔር ቃሉን ፈጸመ። ቃሉን ሲፈጽምላቸው፣ ስጋ ሆነ፣ በቃ ከማርያም ተወለደ ማለት ነው። ቃል ስጋ የሆነው እንጂ ራሱ ኢየሱስ የእግዚአብሔር ቃል ነው ማለት አይደለም። የዚህ ተመሳሳይ አንድ ሙግት ላይ አንድ አንድ ነገር ላይ ለምሳሌ ሁለተኛ ነገሥት ላይ እንመጣ። ሁለተኛ ነገሥት የት አለ የት አለ? ሁለተኛ ነገሥት፣ ይሄ ነገሥት የሚባል መጽሐፍ አይታይም ብዙ ጊዜም። ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ተመልከች። ለእዩ እዩ የተባለ ሰው አለ፣ እዩ የተባለ ሰው አለ። ልጆችህ እስከ አራት ትውልድ ድረስ አህመድን አስገቡትሽ፣ እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር አለ። ልብ አድርጊ፣ የእግዚአብሔር ቃል ነበሩ እነዚህ። የዩ ልጆቹ እስከ አራት ትውልድ ድረስ የእስራኤል ዙፋን ላይ ይቀመጣሉ ተብሎ ቃል ገብቶ ነበር። ልክ ለአብርሃም ቃል እንደገባው ኢየሱስ ማለት ነው። እግዚአብሔር ለአብርሃም ኢየሱስን እንደሚያመጣ ቃል እንደገባው ሁሉ ለእዩ ልጆቹንም እንደሚያመጣ የተነገረ የእግዚአብሔር ቃል ነበረ። ከዛ እንዲሁም ሆነ። አየሽው፣ ቃልም ስጋ ሆነ፣ እንዲሁም ሆነ ኦኬ፣ ሆነ ሲባል ያ ለዩ ልጆች እስከ አራት ትውልድ ድረስ የተባለው የእግዚአብሔር ቃል ከነበሩ የዩ ልጆች እግዚአብሔር ነበሩ ማለት ነው? በጭራሽ አይደለም። አየሽ፣ ስለዚህ ምንድነው መጀመሪያ የተነገረው ያ የተስፋው ቃል ህያው እውን ሆነ ማለት ነው። በቃ እስራኤል ለእስራኤል መድኃኒት ያው ኢየሱስ ምን አለ? ማነው እግዚአብሔር? ሐዋርያት ስራ ላይ ቅርታ፣ ሐዋርያት ስራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣል። በዛ በገባው እኔ ከእናንተ ዘር መካከል አንድ ሰውን አመጣላችኋለሁ። ያ የሚመጣው ደግሞ በቃ በተስፋ የገባውላቸው የተስፋ ቃል ነው፣ ኢየሱስ ነው። ያው ሲመጣ እንደዚህ ነው የመጣው። የት አለ ሮሚ? አይ ቲንክ ሮሚ ይመስለኛል። ሮሚ አራት አራት ነው ገላትያ ነው፣ አራት አራት። እሺ ኢየሱስን። እሺ ኦኬ። እሺ እሺ ያውልሽ ያውልሽ መጣ እንዴ ነው መጣ። ያውልሽ ያው ይህ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የሆነውን ልጁን ላካል። ከማን የተወለደውን? ከሴት ነው የተወለደው። ያ የተወለደው ልጅ ደግሞ ወንድ ልጅ ነው። ለምን ልጅ አለ? እግዚአብሔር ልጅ አለው እንዴ? የለውማ ብዙ ልጆች አሉት እግዚአብሔር፣ በጣም ብዙ ልጆች ላሳይሽ። እሺ አ እግዚአብሔር የበኩር ልጅ ራሱ አለ ሉቃስ። ያው ላሳይሽ አሁን ቆይ፣ የመጨረሻ ከዛ እንደምላለን። ስለዚህ ተስማማን ማለት ነው። ኖ አሁንም አልተስማማንም። እኔ እንደዚህ ከዚህ ቦታ ወደዛ ቦታ፣ ከዛ ቦታ ወደዛ ቦታ እየዘለልክ የምትናገረውን አይገባኝም። ግን በቃ ችግር የለም ቤትዬ። ቆይ ቤትዬ፣ በቃ ከእኔ ጋር በቴሌግራም እናወራለን። በቃ ችግር የለም። አሁን ወደ መጀመሪያው ደግሞ እኔ ህይወትም መንገድም ነኝ ወዳለ ውሰደኝና ውሰደኝ። እኔ ልጨርስ፣ ሌላ ሰው እንድታስገባ ግን እሰማችኋለሁ። አህመድ አለ። ሼክ አህመድ፣ ሰላም አሌይኩም አለይኩም ሰላም። እስኪ እንትን ላይ አንድ ጊዜ እዛ ከመሄድ በፊት አንድ ጊዜ ማብራሪያ፣ አንተ የመሰለህን ማብራሪያ ብቻ ስጠኝ። እሺ ቆይ ቤትዬ ዮሐንስ ወንጌል ምዕራፍ አስራ ሰባት ላይ ለሰው ልጆች ህይወት እንዲሰጣቸውም ስልጣን ተሰጥቶታል ይላል። ው መንገድና ህይወት የሚለውን የዘላለም ህይወትም እንዴት እንደሚሆን እሱ ራ እሺ አሁን ሀሳቡን አገኘሽው። አብን ያየው ማንም የለም። ባይዘውይ ካየሽው ማንም ያየው የለም። ግን በዋዚ የአንተን አረዳድ የምትይው፣ እኛ አረዳዳችን ባይብል ላይ ስለተመሰረተ ነው። ባይብል እየከፈተ የምናስረዳሽና አዎ በቃ አሁን አንተ እንደገባህ ብቻ። ስለዚህ ፓርት እንገረኝና ከዛ ሌላ ቀን እንገናኛለን። ከ በቃ ያ ስለዚህ እኔን ያየ አብን አየ የሚለው አፖይንት ልክ እንደዛ ነው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ለምን ይህን ሁሉ ጊዜ ከእሱ ጋር ሲዞሩ ስለነበረ ማለት ነው። ኢየሱስም አለው አንተ ፊልጶስ ሆይ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝንም? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለ አለው። ይሄ ማለት ምን ማለት ነው? ይህን ሁሉ ጊዜ ከእናንተ ጋር ስኖር አታውቁኝንም አላቸው። ማን ስለሆነ ነው እንደዛ ያላቸው? እኔ ከአብ እንደመጣሁ ለምን አታውቁም ይላቸው ነበረ። ግን ይህን ሁሉ ጊዜ ከእናንተ ጋር ስኖር አላወቃችኝንም አለ። እኔ በአብ እንዳለሁ አብም በእኔ እንዳለ አታምንም አለ። እዚህ ጋር ደግሞ ምን ማለት ነው ቃል ነበረ በመጀመሪያ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ቃል ነበረ። በቃ እዚ ጋ ደግሞ እሱ እኔ አብም ነኝ አብንም በቃ እንደዛ ነው እያለ ያለው እኮ እኔ አብ ነኝ። ውግዝ ከመሰባሪውስ። እኔ በአብ እንዳለው አብም በእኔ እንዳለ አታምንም አለ። እኔ የምነግራችሁን ቃል አስረዳኝ፣ አንተ ደግሞ በምታውቀው መንገድ አሁን አንድ አባት ቢሰማሽ የመቻልኩት ያህል ለማዳመጥ እየሞከርኩኝ ነው እና አንድ አባት ይህን ንግግር ቢሰማ ውግዝ ከመሰባሊዎስ ነው የሚልሽ። የሰባሊዎስ ትምህርት ነው ማለት እኔ አብነኝ እያለ ነው ካልሽ ተሳስተሻልና እኔ ንሱ ታውቁኝ አባቴን ደግሞ ባወቃችሁት ነበር ካሁንም ጀምሮ ታውቁታላችሁ አይታችሁትም ማላለው ፊሊጶስ ሆይ ፊሊጶስ፣ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊሊጶስ ሆይ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን እኔን ያየ አብን አይቷል ሲል እኔን ነ ያ አብን አይቷል ማለት፣ እኔ አብ ነኝ ወይም ደግሞ እኔ አምላክ ነኝ ማለት አንድ የሚሆነው በምን ሂሳብ ነው? እንዴ እንደዚህ ይሆናል። ለምን መሰለሽ፣ አንተን ስላየሁ ያንተን አባት አይቻለሁ? እንዴ እኔ ወይ ምን ማለት እንደሆነ ላስረዳሽ፣ ፕሊዝ አዳምጪኝ። ወተሰለ ያንተን አረዳድ ሲኩ የኛ አረዳድ አንተን ስላየሁ አባትህን ነ አይቻለሁ ማለት ነው። እኔ አይደለም አይደለም፣ በቃ እሺ፣ ጎበዝ አንድ ጊዜ አዳምጪኝ ጎበዝ፣ ጎበዝ እኮ ነሽ ግን አንድ ጊዜ በማዳመጥም ደግሞ ይበልጥ ጎበዝ። ወይ እናንተን የሚቀበል እኔን ይቀበላል ብሎ ተናግሯል። ሐዋርያት ኢየሱስ ናቸውን? አይደሉም ወይ ደግሞ ሐዋርያት ከኢየሱስ ጋር የሆነ አንድ አይነት የሆነ ላይክ እንደዚ አይነት አረዳድ እንደማንቀበለው ሁሉ ማቴዎስ 10 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ያላከኝ ይቀበላል ሲል እናንተን የሚቀበል እኔን ይቀበላል ማለት ሐዋርያትን መቀበል ኢየሱስን እንደመቀበል እንደሆነ ሁሉ እንግዲያውስ እኔን ያየ አብን አይቷል ማለት ደግሞ ወልድን ማየት አብን እንደማየት ነው ማለት ነው። ስለዚህ እኔንም የሚቀበል ያላከኝ ይቀበላል ማለት ወልድን መቀበል አለም አብን እንደመቀበል ማለት ከሆነ ወልድን ማየት አብን እንደማየት ነው ማለት ነው። ለምሳሌ ሉቃስ አስራ ስድስት ላይ እናንተን የሚጣለ እኔን ይጥላል እኔንም የሚጣለ የላከኝን ይጥላል ብሎ ተናግሯል። እናንተን የሚጣለ እኔን ይጥላል ማለት ሐዋርያትን መጣል ኢየሱስን እንደመጣል ነው ማለት ከሆነ እንግዲያውስ ደግሞ እኔን ያየ አየ አብን አይቷል ማለት ወልድ ማየት አብን እንደማየት ይቆጠራል ማለት ነው። ሲጀመር ታይቶ አይታወቅም አብ ታይቶ አይታወቅም። አንድ ነገር ልንገርህ፣ እኔ እንደገባኝ ማለት ነው። አዎ መጽሐፍ ቅዱስም ሁሉም ሰው በመሰለው መንገድ ይዘረዝረዋል። አንተ በሚገባ አንብበህ ይሄንን ቃል ትክክል አልሆነልህም ማለት ነው። ለእኔ ግን እዚህ ጋር ያነበብኩት ቃል አሁን ወዴት ይወስደኛል መሰለ በመጀመሪያ ቃል ነበረ ቃልም በአብ ዘንድ ነበረ ቃልም እግዚአብሔር ነበረ ወደሚለው ቃል ይወስድሃል። ለምን እነ ፊልጶስ ሲጠይቁት ላስቁምሽ፣ ግን ኢብሮም ላስቁምህና ስንት ሰዓት ነው ያብራራህላት የቃልን ጉዳይ በፈጣሪ ይሄ አይክሮስቶሎጂ የሚባሉን የዮሐንስ ወንጌል ክፍልን ክፍለን ስንት ሰዓት ያብራራለሽ እስቲል እኮ ማለት እንዴት ነው አሁን የምንግባበው ከአንቺ ጋር ምን መሰለሽ

ኢትዮጵያ ጠቅላይ ሚኒስቴር እንዳላት ሁሉ ልክ አሜሪካ ሲሄድ የአሜሪካ አምባሳደር የለንም አለን። እዛ ሄዶ ሰውየው ማለት ነው፣ እዛ አሜሪካ ያለ ሰው እኔ አብይን ካላመጣህልኝ አልሰማም ልክ ሲለው ያንን አምባሳደር እንዴ አብይ እኔን ያየ እኮ አብይን አብይን እንዳየ ነው ሰውየው ብሎ ሲናገር ሰውየው አብይ ነው ማለት ነው። አይደለም አልኩህ እኮ። አሁን አስረዳ ለምንድን ነው ስላየሁኔ፣ እኔን ስላየሽ አባቴን አየሽው ማለት ነው አትለኝም እኮ አንተ። እየነገርኩሽ እኮ አሁን በቃ ምርጥ ማስረጃ እኮ ሰጠሁሽ። ጠቅላይ ሚኒስቴር፣ ቆይ ቆይ ቆይ፣ የኢትዮጵያ ጠቅላይ ሚኒስቴር እዛ አሜሪካ ያለውን አምባሳደር የሾመው ለምንድን ነው? በቃ እኔ ልክ እንደ አብይ እንዲያገለግል አለ እንዴ? የእሱን ስራ እንዲፈጽምለት እኔን አያችሁ ማለት ዶክተር አብይን አያችሁት ማለት አይደለም። አይደለም ጎበዝ የሾመው ማን ነው? አብይ ነው። አ ሰውዬውንም፣ አዎ ኢየሱስንም ምድር ላይ የሾመው አሁን አብ ሹሙት ነው እያልከኝ ነው። ግን እንደዛ ደግሞ አይደለም አያለ ያለው አለ። ቆይ ልሰጥሽ እኮ ነው መረጃ። አለ በቁና አለ መረጃ። ይኸውልሽ እኮ አሁን የምልህ አንዴት አዳምጪኝ፣ ቤት እሺ ኢየሱስን አብ ነው የሾመው። በሰማይና በምድር ስልጣን ተሰጠኝ ይላል። የመጀመሪያው ነገር። ሁለተኛ ደግሞ ኢየሱስ ሰው ነው። ሶስተኛ ነገር አብ አምላክ ነው። ሰማያት በሰማያት ኢየሱስ ትምህርቱን ከአብ ነው የሚሰማው። ያ የሚሰማውን ትምህርት ለሰዎች ሲያስተላልፍ አብና ካላሳየኝ ብሎ ፈተረው ሰውየው። በቃ ጌታዊ በቃ አብና አሳየኝ ይበቃኛል በቃ። ከዚህ በኋላ ኢየሱስ በቃ በንዴት ነው ራሱ አንተ ፊሊጶስ ሆይ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝም? እኔን ያየ አብን አይቶ፣ እንዴትስ አብን አሳየኝ ትለኛል? እንዴት እንዴ፣ በቃ ሊሆን አይችልማ። እንዴት አብን አሳየኝ ትለኛል አለው። ለምንድን ነው በቃ እኔን ያየ አብን አይቶ አለ። እንዴ እኔ እኮ አብ ልኮኝ እኮ ነው የመጣሁት መልክተኛ ነኝ። ኢየሱስ እኮ ነው መልክተኛ ነኝ ያለው አላለውም? አንተ መልክተኛ ነኝ ብሎ አብራራ። ይህን ሁሉ ጊዜ ከእናንተ ጋር ስኖር አላወቃችሁኝ የምወይ ነው የሚላ። ሀያ ዓመት ወስዶብኛል በቃ ቤትዬ። አሁን ምን እናርግ መሰለሽ፣ ኢየሱስ ክርስቶስ አብን ያየ እኔን አየ ያለው ከምን አንጻር ነው? ምንን ታሳቢ ና ዋቢ ያርጎ ነው? እሱ ራሱ አምላክም ስለሆነ፣ አይ ግን አሁን ምን ይላል መሰለሽ፣ ምራፉን ስናየው አብን ያየ እኔን አይቷል ሲል አበኔ እንዳለ እኔም በሱ እንዳለው ከሚለው አንጻር ነው። አበኔ ውስጥ አለ ይላል። ከዛ ነገር አንጻር ትክክል፣ ትክክል። አንተ ባባትህ ውስጥ አለህ እንደ ለጠይቀ ያለው ነው። በቃ ከዛ አንጻር ነው። ቆይ ኢብሮ አትሄድ። የት ነው አትሄድ? ተመለስ። ኢብሮ ኖ ኖ፣ ኢብሮ ተመለስ። ያው ነው፣ ጥቅስ ነው። ተመለስ። ያው ነው፣ ያው ነው፣ ጥቅስ። እሺ፣ ስለዚህ ኢየሱስ እኔን ያየ አብን ያየ ያለው አብ በሱ ውስጥ ከመኖሩ እሱም በአብ ውስጥ ከመኖሩ አንጻር ነው። አዎ፣ እሺ። ቁጥር ሀያ ላይ የወረደ ኢብሮ፣ እሺ፣ ምን ይላል መሰለሽ? ኢየሱስ ክርስቶስ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታቁታላችሁ አለ። ይሄን እንዴት ነው የምትረጃው እንጂ? አዎ፣ እሱም በአባቱ ውስጥ አለ፣ አባቱም በሱ ውስጥ አለ። ለምን አንድ አካል ነው ነው? አይ፣ አይደለም ኖ ኖ ሐዋርያቶቹ ነው ያሉ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚህ ያቀጣቃላችሁ አለ። ሐዋርያቶቹ እናንተ በእኔ ውስጥ አላችሁ እኔም በእናንተ ውስጥ አለው አለ። ልክ እኔ በእኔ ውስጥ አባቴ እንዳለ እኔም በእናንተ ውስጥ አለው እናንተም ደግሞ በእኔ ውስጥ አላችሁ አለ። ስለዚህ እነሱ አምላክ ናቸው? ምን ማለት ነው? እስኪ አብራራልኝ። በጣም አልፊ ማምን እንደሆነ ልንገርሽማ እግዚአብሔር እግዚአብሔር ለአንቺ የሆነ ራይ መግለጽ ከፈለገ ለምሳሌ መላእክት ሊልክ ይችላል። በሶስት አይነት መንገድ ይገለጣል። በሶስት አይነት መንገድ ማለት ነው። አንደኛው ነገር በራይ ራይ ይመጣልሻል። ከዛ እግዚአብሔር በራይ ያናግርሻል። እኔ እንደዚህ እንደዚህ እንደዚህ እያለ ያናግርሻል። ሁለተኛው ደግሞ በመላእክት በኩል ገባሽ አይደለ? በመላእክት በኩል ሶስተኛው ደግሞ በነብዮች በኩል ገባሽ አይደለ? በነብዮች በኩል ይገለጥልሻል ማለት ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ለኛ ለሰው ልጆች የላከልን ነው። አይሻ እግዚአብሔር በኢየሱስ ክርስቶስ በኩል አለምን ያናገር መልእክቱን ያስተላልፍ ነበር ገባሽ አይደለም ተረዳሽ ስለዚህ ኢየሱስ ክርስቶስ ሲያወራው ምን አለመሰለሽ እኔ የምናገረው ቃል ከራሴ አይደለም ግን አለ በእኔ ውስጥ ያለው አብ እሱ ስራውን ይሰራል ይላል አይሻ አይደለም ኢየሱስ ክርስቶስ እንደገና ደግሞ ምን ይለብሰሽ የምትሰሙት ቃል የኔ ቃል አይደለም ይላል ኢየሱስ ክርስቶስ የምትሰሙት ቃል አይሻ የላከኝ የአብ ነው እንጂ የኔ አይደለም አለ ክርስቶስ እኔ የምናገረው ቃል የእኔ አይደለም፣ አብ ነው በእኔ ውስጥ የሚናገረው እያለ ነው። ለምን ሲባል ኢየሱስ ክርስቶስ የእግዚአብሔርን ቃል ይዞ መጥቶ ለእኛ የሚነገርን ነው። አይሻ በውስጡ አብ ነው የሚሰራው፣ መገልገያ ነው ወይ ደግሞ መልእክተኛ ነው። መልእክተኞች ወደ ምድር ሲላኩ የራሳቸውን መልእክት አይደለም ይዞ የሚመጡት፣ ከፈጣሪ የተቀበሉትን መልእክት ይዘው ይመጣሉ። ይሄ ደግሞ ምን ይሆን አልመሰለሽ በውስጣቸው አምላክ እየሰራ ነው ይባላል፣ ግን ውስጣቸው አምላክ አለ ማለት አይደለም። ግን አምላክ ካለ እነሱ ማምላክ ይሆናሉ። ስለዚህ አሁን ቅድም ሐዋርያቶቹን ካየሻቸው እኔ በአብ እንዳለ አለ እናንተም በእኔ ትኖራላችሁ እኔም በእናንተ እኖራለሁ አለ። ያ ማለት የኢየሱስ ክርስቶስ ያስተማራቸው ትምህርት በሐዋርያቶች ውስጥ ነበረ፣ በኢየሱስ ክርስቶስ ውስጥ ደግሞ የአብ ትምህርት ነበረ ማለት ነው። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራሉ አለ። ይሻ ስለዚህ እኔ የምናገረውን አብ እንደነገረኝ እናገራሉ አለ። ኢየሱስ ክርስቶስ የሚናገረው ከራሱ አይደለም ገባሽ አይደል? ግን በእሱ አብ የሰጠዋለ እንዲናገረው የሰጠው እሱን ንግግር ኢየሱስ ክርስቶስ ይናገራል። ከዚህ ነገር አንጻር ምን ይላል ኢየሱስ ክርስቶስ? እኔ የምናገረው ቃል እንትን ያየው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰሞ ፈርዳለው ፈርዳለሁ ፍርዴ ቅን ነው፣ የላክኝም ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክረው ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክርነቱ እውነት ነው። አይሻ ሌላ ነው በኢየሱስ ክርስቶስ ውስጥ እየሰራ ያለ አካል አለ። ቅድም አንብበንልሻል እኮ አንድ እግዚአብሔር አለና አለ። ከዛ በዛ በእግዚአብሔርና በሰው መካከል መካከለኛው ኢየሱስ ሰው የሆነው ክርስቶስ አለ ይላል። አይሻ ሰው የሆነ አለ መካከለኛ የሆነ አይሻ። እዚህ ጋር አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንዱ ነው። እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አብን ማንም አይቶ ታያቅም፣ ማንንም አግኝቶ ታያቅም ግን ኢየሱስ ክርስቶስ የአብን ሐሳብ፣ የአብን ትምህርት፣ የአብን ቃል ገልጦልናለኝ። ከዛ መቼም ያሻ ቢሆን እግዚአብሔርን ያየው አንድስ እንኳን የለም አሻ፣ በአባቱ ቅፍ ያለው አንድያ ልጁ ተረከው ኢየሱስ ክርስቶስ አይሻረ፣ ከእግዚአብሔር የተቀበለው ነው የሚናገር አሻ። እና ከዚህ አንጻር ነው እንጂ ኢየሱስ ክርስቶስ እንትን አይደለም። እና ትልቁ ደግሞ ምን መሰለሽ፣ ዳገትም የሚሆንብሽ ማለት ነው ቤትዬ ይሄ ይሄን ሁሉ ሙግት በስነስርዓት ግልጽ አድርገን እያስረዳሽ ነው። ኢየሱስ ክርስቶስ እንዳልሸው አምላክ ቢሆን ማለት እንዴት አድርገሽ ነው ከእግዚአብሔር አብ ጋር የምታጣብቂው? ራሱ ሁለት ነው የሚሆኑብሽ፣ አንድ የተሰቀላለ፣ ሁለት ያልተሰቀሏሉ። ገባሽ አለ። ልክ ኢየሱስ ክርስቶስ አምላክ የሆነውን ኢየሱስ ክርስቶስ ማርያም ልጄ እንደምትለው አብን ግን ልጄ ያትሉ። በቃ ከፈጣሪ የዘለለ ነገር የለም በእሷና በሱ አብ የሚባለውን አልወለደችውም። ልጁ አይደለም። አልመጣም። ወደ ምር አልተሰቀለም። የተሰቀላለ ያልተሰቀላለ፣ የተወለዳለ ያልተወለዳለ ሁለት የሆኑ ብሻል። ኢየሱስ ክርስቶስ ደግሞ አንድ ነው። ለምሳሌ ኢየሱስ ክርስቶስ የሞት አምላክ ነው፣ ግን አብዚህ ጋር እርሱ እርሱ ብቻ የማይሞት ነው አለ። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ አንድም ሰው እንኳን አላየውም ማለት ነው፣ ሊያይም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። እሺ፣ ያልታየ አለ፣ ሌላ የታየ ደግሞ አለ። ኦኬ በቃ እና ይሄን ነገር ለዛሬ ተመርካችሁ ከመድብላ ቴሌግራም ላይ ብታውሪኝ ደስ ይለኛል። ለረጋ ብለን ቁጭ ብለን ውሀ እየጠጣ ምናምን ብናወራ ደስ ይለኛል። ክሊር ነው ያስረዳንሽ ነገር፣ እናመሰግናለን። ቤቲ ዩዘርኔሽን ጻፊልኝ፣ እሺ እንዳትረሽ።